ይገደኛል ብር ግን አዲስ አበባ ላይም ደግሞ በመንግስት ሆስፒታል ውስጥ እኔ ያለምንም ደሞዝ ያለምንም ክፍያ ያለምንም ተጨማሪ ነገር ኢቭን ማቴሪያል ካስፈለግ ለምሳሌ አሁን የሰርጀሪ ማቴሪያሎች ላይክ ሴቶች የሰርጂካል ሴቶች ካስፈለጉ ኢቭን ከራሳችን ተቋሚ ዘንድ መጠን መስራት እንችላለን። ኤኒ ሆስፒታል ኮንታክት ካደረገኝ ሼር ማድረግ ትችላላችሁ፣ ለሆስፒታሎች እኔ በሙዬ እግዚአብሔር ምስክሬ ነው፣ አገለግላለሁ አይ ዊል ዱ ኢት አዊልት በምችለው አቅም ማለት ነው። የማላደርገውን ነገር ደግሞ ዶንት ፕሮሚስ ፕሮሚስ አላደርግም እውነት ለመናገር መስማት መናገር አይችልም። ከተወለደ ስምንት አመቱ። ይሄ እንደዛ ከሆነ እኔ ማከም አልችልም። ያው አልሬዲ ከባድ ነው። ከዚህ በኋላ የሚመለስም ነገር ስላልሆነ ጆሮ ውስጥ ነፍሳት ሲገባ በምን ይወጣል ዶክተር? ሐኪም ብቻ ነው የሚያወጣው፣ በላይ ስፔሻሊስት ብቻ ነው የሚወጣው። እንዳትነካኩት በምንም ነገር እን ህመሙን የሚረብሸው ነገር ለማስታገስ ሚዲት የሆነ በረሮ ሳምቲንግ ቢገባ ተብሎ ሃይድሮጅን ወይም ደግሞ ቫንትን፣ ይሄ ዘይት ነገር ጆሮ ውስጥ አድርጎ እንዲሞት ማድረግ እና ያው እንዳይንቀሳቀስ፣ ሲንቀሳቀስ ስለሆነ ነው የሚፈጥሩ። ከዛ ቀጥታ ወደ ሆስፒታል መሄድ ነው፣ ይወጣል አደለም እኔ እንደዛ ፕልሞናሪ አርተሪ ነው ሚስካ ካሎ ቬን ያልከው። እኔ እንደዛ ሳይሆን ከቬን ከቬኖች የሚመለሰው ደም ወደ ቀኝ ልብ ክፍል ይሄዳል፣ ከልብ ክፍል ወደ ሳምባ ይሄዳል ነው ያልኩት እንጂ አቃለች እኮ ስድስተኛ ክፍል ሳይንስ ናት። ተው እንጂ ታይሜ ተው እንጂ እንደ እግዚአብሔር ፍቃድ የሆነ ፋውንዴሽን አቋቁመን ህክምናውን በነፃ ክፍል ሀገር ላይ ማድረስ የምንችልበትን ሁኔታ ለማፍ ለመፍጠር ሞክራለሁ። ትልቁ ነገር እሱ ነው ብዬ ነው የማሰበው እንደ ሌጋሲ የሚሆነው እንደ ማህበረሰባዊ አገልግሎት የሚሆነው እንዲቀጥል ዚርሃስቱ ቢሳምባዴ ይህን ማድረግ መጀመር ያለበትና ይህን ደግሞ እያሰብኩበት ነው። ረዴ እስኪ ፕሮፖዛሎችን በሙሉ ጀምረናል። አስተካክለን እንዴት አድርገን ማደረስ እንችላለን? ሰው በይ ያለበት ቦታ እየሄድን ማድረግ እንችላለን። የግድ ግድ ነጮች መጠበቅ ያለብን? ካምፔን ሲባል ነጮች ነው የሚታሰቡት። የዘመቻ ስራ ሲባል ከውጭ የሚመጣ ሰው ነው የሚታስበው። እኛ ራሳችን እዚህ ያለነው ሐኪሞች ዊካንዱ ካምፔን አንድ ጠረፍ ያለ ገጠር ያለን ሰው አዲስ አበባ መሀል ከሚመጣ በሆነ ፕሮግራም እኔ ቢሄድ ሳምባዲ ደግሞ በሆነ ፕሮግራም ቢሄድ እኔ በአመት አንዴ ባደርግ ሳምባዲ ሐኪም በአመት አንዴ ቢያደርግ ሳምባዲ ሐኪም ደግሞ ቢያደርግ በእርግጠኛ ዛ አካባቢ በአመት አስር ጊዜ፣ ስድስት ሰባት ጊዜ ይሄዳል ማለት ነው፣ ትሪፕ ያ ደግሞ ብዙ በርደኖችን ይቀንሳል። እና እንደ አገርም ካምፔን ወይም ዘመቻ ስራ ሲባል ብዙ ጊዜ የያዘው ነጮች መጡ ፈረንጆች መጡ ከውጭ ምንም አብዛኛውን ጊዜ ይህን ያክል የተለየ ነገር ላይኖር ይችላል። ስፔሻል የሆኑ ሰርጀሮች አሉ። ለምሳሌ በሀገራችን ደረጃ ኮምፕሌክስ የሚባሉ ሰርጀሮችን ማሽን በጣም ያስፈልጋቸው ማሽኖችን ይዘው የሚመጡ በጣም እኔ ራሴ የተማርኩባቸው ስፔሻሊ ደግሞ ከስዊድን ከስዊድን የሚመጡ ሀኪሞች ነበሩ። አንገት በላይ ስፔሻሊስት ነኝና በጣም ብዙ ስፔሻሊ ደግሞ የተንፈሻ ጥቦ ካንሰር ህክምና ላይ በጣም ጎበዝ እንድንሆን ያደረጉ እነሱ ናቸው እና እንደዚህ አይነቶቹ በጣም መበረታታት መቀጠል አለባቸው። ላስ ደግሞ እንደ ሀገርም ደግሞ ዲፕሎማሲ ግንኙነቶች ናቸው እና እነዚህ መበረታት አለባቸው፣ መጠንከር አለባቸው በትክክል ግን እኛ ደግሞ ሪስፖንሲብል ሆነን እነሱ ከዛ ሲመጡ እኛ ደግሞ ራሳችን በአቅማችን ደግሞ የራሳችን የሀገር ዜጋ ደግሞ እንደዚሁ ካምፔን እያዘጋጅን በየቦታው ዙር ዙር እያለ ብንሰራ ረ በጣም ትልቅ መታደል ነው ብዬ ነው ማስበው እና ይህ ደግሞ መሆኑ አይቀርም። ባይዘዌ ሩ ታይም ቴክስ ፕሮሰስ ግን ሩ ታይም ስፔሻ ደግሞ ፕራይቬት ሴክተሩ እንደ ሶሻል ሪስፖንሲቢሊቲ ወስደ ነው ልክ በቃ አሉ ይሄን የሚያደርጉ ሆስፒታሎች እንዳሉ አውቃለሁ ግን በቃ ትሬንድ ሆኖ መቀጠል አለበት ብዬ አምናለሁ። እና ስፔሻል ፕራይቬት ሴክተሩ እንደ ሶሻል ሬስፖንሲቢሊቲ በየቦታው ሙቭ እያደረግን አቅም ለሌላቸው ሰዎች ማገዝ ብንችል በጣም ትልቅ ነገር ነው። እውነት ለመናገር በጣም በጣም ቀላል አይደለም። ይህንን የአንድ ህፃን ልጅ ህይወት መታደግ ቀላል አይደለም። ለአንድ ትን ስል ሰርጀሪ የሚወስድብኝ በጣም አጭር ደቂቃ ጊዜ ሰርጀሪ፣ ነገር ግን ለዛ ልጅ ግን የድሜ ልክ ረፍት ነው እና ይሄንን ደግሞ በብዛት ማድረግ ስለሚቻል ነገ ነገ ወዲያ በካምፔን መልኩ እንደ ሀገርም ደግሞ እኔ በሚችሉ አቅም አስጀምር አሉ ደግሞ ለመቀጠሉ እንሞክራለን። ሱሩ ታይም ይሄ ነገር ትሬንድ እየሆነ ስፔሻሊስቶቹ፣ ተቋማቶቹ በቃ ሙቪን እያደረግን ኤቭሪ ፓርት ኦፍ ኢትዮጵያ ማገዝ መቻል አለብን። ኢቭን ከቻለ ደግሞ እንደው ከሀገርም ወጣ እያልን ሌሎች ቦታዎችም ላይ ራሱ መስራትን መለማመድ አስፈላጊ ነው ብዬ አምናለሁ። እንግዲህ ይሄ ደግሞ ስሩታ የሚመጣ ነገር ነው በጊዜም የሚመጣ ነገር ነው፣ ይስተካከላል ብዬ አስባለሁ። እንቀጥላለን እና ቤተሰቦቼ በጣም ነው የማመሰግነው። ዛሬ መጠብቷና አላማ እንግዲህ ኢሊት ኤንቲ ሴንተር እሁድ ይመረቃል። የሚቀጥለው ሳምንት ጀምሮ ደግሞ ስራ እንጀምራለን ብዬ አስባለሁ እና ለዚህ ሁሉ ደግሞ መጀመሪያ ቸር መድኃኒዓለምን አመሰግናለሁ። የፈጠረኝን እግዚአብሔር አምላኬን አመሰግናለሁ። ከዛ መቀጠል እናንተን አመሰግናለሁ። ቤተሰቦችን አመሰግናለሁ። እንዲሁም ደግሞ በሄድኩባቸው የመንግስት መስሪያ ቤቶች ሁሉ ለረዳችሁኝ፣ ለተባበራችሁኝ በጣም ከልባዊ የሆነ ምስጋና ማቅረብ ፈልጋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። እንደ መጨረሻ ግን እስኪ ሁላችሁም ኮመንት ላይ ኢሊት ኒት ሴንተር ብላችሁ ጻፉ ነው ስኮሊት እናይት ከይቅርታ ጋር ግን፣ እስኪ ኢሊት ኒት ሴንተር ብቻ ብላችሁ በመጻፍ አሳዩኝ ፍቅራችሁ የጠበቅኩ

አዎ ያው እንግዲህ ሰላም ጉዳይ ነው ችግር የለም እናስብበታል በሉ መልካም ጊዜ ሆኑላችሁ ደናደሩልኝ ቤተሰቦች ቴንክ ዩ ጋይስ ቴንክ ዩ ሰሞች ኮመንታችሁን ማቋረጥ ስላልፈልግ ነው ጋይስ ይበቃል ደናደሩልኝ በጣም ነው ማመሰግናችሁ ደናደሩ ጋይስ